ዛሬ የማቀርብላችሁ ነጻ የኢንተርኔት ፓኬጅ የሚያስገኝልን አፕሊኬሽን ነው ወደ አጠቃቀሙ ና አከፋፈቱ እንገባለን አፕሊኬሽኗ ስሟ ፍሪ ዳታ ኢንተርኔት የምትለዋነች እዚች ጋር ያለችው እሷን ነካት ና መጀመሪያ ላይ አማራጭ አለ ፖሊሲ ና ስታርት የሚለው እና ስታርት የሚለውን ነክተን እንጀምራለን ከዛ በኋላ ካንትሪ የሚለው ኢትዮጵያ ብለን እንጽፋለን ሌላ ከተማ ያላችሁ ሌላ ሀገር ያላችሁ የሀገራችሁን ስም መጻፍ ትችላላችሁ። እኔ አሁን ጀስት ኢትዮጵያ ላይ ስሮን ያለሁት ኢትዮጵያ ብዬ ጽፍ ያለው፣ ከዛ ኔክስ ትለዋለው። ከዛም በኋላ ኔም እና ኤጅ የሚላለ፣ ኔም የሚለው ላይ የራሳችሁን ስም፣ ከዛ ኤጅ የሚለው ላይ ደግሞ እድሜያችሁን ትጽፉና ሰሚት የሚለውን ትነኩታላችሁ። ከዛን ኢንተር ዩር ፎን ነምበር ይላቸዋል። ከዛ ስልክ ቁጥር አስገቡ የሚለው ላይ የራሳችሁን ስልክ ቁጥር ታስገባላችሁ። ከዛ ኔክስ ስትሉት ሰሌክት ዋን ፓኬጅ ብሎ ያስመርጣቸዋል። ዴይሊ እለታዊ፣ ዊክሊ ሳምንታዊ እና መንዝሊ ወራዊ ፓኬጆችን ያስመርጣቸዋል። እኔ ለመጀመሪያ ክል ዴይሊ የሚለውን ነክቼዋለው። ከዛን ፍሪ ዳታ ብሎ ያስመርጣቸዋል። ቼክ የሚለውን ስትነኩት የዴይሊ ኢንተርኔት ፓኬጅ ይሰጣቸዋል ማለት ነው። አሁን ዋን አንድረንድ ሜጋባይት ሰቶኛል። ኩል ቱደይ ዩላክ የውፈዲዝ ዋን አንድረንድ ሜጋባይት ፎር አክቲቬሽን ክሊክ ኦን በተን የሚለው አለ። ከዛ አክቲቬት የምትለው አንተ ነቁታላችሁ። ኮንግራቹሌሽን ብሎ በጽሁፍ መልክ ያመጣላችኋል ማለት ነው። እዚህ ጋር ዊ አር ቬሪፋይንግ አቫይላቢሊቲ ኦፍ ዩ ሴሌክትድ ፍራም ዚስ ዩዥዋሊ ቴክስ ዩ ቢትዊን 5 ሚኒትስ ኤን አን ሃወር ይላል። ፓኬጁ ተጽዕኖላችኋልና ይሄኛውም ወደ እናንተ ሲም ካርድ ወይም ደግሞ ወደ ዳታ ፓኬጅ እስከሚላክላችሁ በትንሹ ከአምስት ደቂቃ ማክሲማም እስከ 24 ሰዓት ወይም እስከ አንድ ቀን ድረስ ይፈጃል ነው የሚላችሁ። እና እስከ አንድ ቀን ድረስ ምናልባት ሊፈጅ ስለሚችል በትግስት እንድትጠባበቁት ነው። የዛሬ ቪዲዮችን ይህን ይመስላል። እናመሰግናለን።